የጄፒኤስ ቤተ ክርስቲያን የድል ጉዞ ከትላንት እስከ ዛሬ በዚህ የምትመለከቱት አጭር ዶክመንተሪ እግዚአብሔር ለምድራችን በረከት አድርጎ የሰጠን የተወደደ የእግዚአብሔር ሰው ነቢይ ሄኖክ ግርማን አገልግሎት ከጅማሬ እስካሁንና የጄፒኤስ ቤተ ክርስቲያንን ጉዞ በአጭሩ እንቃኛለን። ስለሆነም አብረን እንጓዝ። እነሆ የኋሊት መለስ ብለን የእግዚአብሔር ሰው ነቢይ ሄኖክ ግርማ የአገልግሎት መነሻ ወደነበረው የቦሌ ሩዋንዳ ሙሉ ወንጌል ቤተ ክርስቲያን እንጓዛለን። ነቢይ ሄኖክ ግርማ እግዚአብሔር ለራሱ መንግሥት ዓላማ ከመረጠውና ከለየ በኋላ በዚህ ቤተ ክርስቲያን ውስጥ በፍጹም መሰጠትና የወጣትነት ብርቱ ጉልበት ለእግዚአብሔር መንግሥት የተጋበዝ ስፍራ ነው። ለየት ባለ ሁኔታ የሚያገለግል አንድ ወጣት ወፈር ያለ ለዓይን የሚያሳሳ አገልጋይ ተነሳ እያሉ ብዙዎችም በወቅቱ እንደተነጋገሩ አጫውተውናል። በቦሌ ሩዋንዳ ሙሉ ወንጌል ቤተ ክርስቲያን ሀብሎ በዝማሪ አገልግሎት የጀመረ ሲሆን ከዚያም በመቀጠል እግዚአብሔር ኃይል በሱ እየተገለጠ ድንቅ በሆነ የፈውስና የትንቢት አገልግሎት ሲያገለግል የሚያውቁት ሁሉ ስለ አገልግሎቱ ተናግረው አይጠግቡም። በቦሌ ሩዋንዳ ሙሉ ወንጌልም ለዐሥራ ሁለት ዓመታት ካገለገለ በኋላ እግዚአብሔር የራሱን ራእይ ሰጠው። እነሆም ለዓመታት በታማኝነት ካገለገለባት ቦሌ ሩዋንዳ ሙሉ ወንጌል በጸሎትና በባርኮት ፍጹም በሆነ የአባትና ልጅ መንፈስ ተጸልዮለት መልካም የሆነ ሽኝት ተደረገለት። ጌታ ወደ ሰጠኝ ራዕይ ለመሄድ የቤተ የቤተክርስቲያናችን ዋና ሲኒየር መጋቢ ፓስተር ቅባና ፓስተር ምስምን እንዲሁም የወንጌላን ቶካይ ጠቤ መመሪዎች ረትስም ባርከው ሸኝተውኛል። እግዚአብሔርን አመሰግናለሁ በኢየሱስ ስም በፊት ከሚያውቀው ይልቅ አሁን በህይወቱ

እነሆም እግዚአብሔር የሰጠውን የጄፒኤስ ቤተ ክርስቲያን ራእይ በመለኮታዊ ምሪት በኃይል ጀመረ። ይኸውም ዛሬ ላይ በምድሪቱ ላይ ገኖ የሚነገርና በብዙዎች አፍ የማይጠፋው ጄፒኤስ ጄፒኤስ ጄፒኤስ የሚለው የአገልግሎትና የቤተ ክርስቲያን ራእይ ማለት ነው። ጄፒኤስ ጂሰስ ፕሮፌቲክ እስፒሪት ኢንተርናሽናል ቸርች ይለዋል። የቃሉ ፍቺ የኢየሱስ ትንቢት መንፈስ ዓለም አቀፍ ቤተ ክርስቲያን ማለት ነው። ለእርሱ ከመለኮት የተሰጠው ትውልድ የሚታነጸበትና የእግዚአብሔር መንግሥት የሚሰፋበት አገልግሎት ነበር። ታዲያ ይህንን ራእይ ከተቀበለ በኋላ በቤተል አካባቢ አንድ ሕንፃ ላይ በመከራየት ለአገልግሎት ወደ ውጭ አገር ሲሄድ በሚሰጡት የፍቅር ስጦታዎች ይህንን የእግዚአብሔር መንግሥት ለማስፋት ከራሱ ጥቅም ይልቅ ለአገልግሎቱ ማዋሉን ቀጠለ። በጊዜውም ለቤተ ክርስቲያን አገልግሎት የሚውል ለሳውንድ ሲስተም ለወንበርና ለተለያዩ የሙዚቃ መሳሪያዎች መገልገያ እንዲሆን የእግዚአብሔር ሰው ነብይ ሄኖክ ግርማ ከቤተሰቦቹ በስጦታ ተሰጥቶት የነበረውን የሀያት ኮንዶሚኒየም ቤቱን በመሸጥ ለዚህ ቤተ ክርስቲያን አገልግሎት ለመሳሪያ፣ ለወንበር፣ ለሳውንድ ሲስተምና ለተለያዩ ግልጋሎቶች እንዲውሉ ማድረጉ የማይዘነጋ እውነት ነው። ስለሆነም በየሳምንት አንደኛውን በቤተል ሌላኛውን ደግሞ ቦሌ በምትገኝ አንዲት ቤተ ክርስቲያን በመከራየት ያለመታከስ ሲያገለግል የቆየ። እነሆም በዚያ ስፍራዎች ከቀን ወደ ቀን የሚደንቅ የእግዚአብሔር እጅ እየተገለጠ ብዙ ሰዎች ድንቅና ታምራት እየሆነላቸው እልፍ ነፍሳትም ወደ እግዚአብሔር መንግሥት እየተጨመሩ አገልግሎቱ በእግዚአብሔር ኃይልና በእጥፍ እየጨመረ ሄደ። ከዚያም በቤተልና በቦሌ የኪራይ አምልኮ ስፍራዎች እየተገለጠ በነበረው ኃይል የጠላት ቁጣና የሰዎች ክፉ ሐሳብ እየጨመረ አገልግሎቱን እንዳይቀጥል ብዙ ውጊያዎች ተነሱ። ነገር ግን ያ ሁሉ ውጊያ እንኳን ይህንን አገልግሎት ሊያደክም ቀርቶ ለእግዚአብሔር ሰው ነቢይ ሄኖክ ግርማና ለዚህ ታላቅ ራእይ ሌላ ኃይልን እየጨመረ መጣ። እነሆም የጄፔስ ቤተ ክርስቲያን በተለያዩ የክራይ ስፍራዎች እንዳትቀጥል አከራዮች ተቃውሞ ቢያስነሱም በዚህ ያልተበገረው ነቢይ ሄኖክ እና ቤተሰቦቹ ለዓመታት ይኖሩበት የነበረውና እነ ነቢይ ሄኖክ ግርማን ሳይቀር የተወለዱበት አርጎም ደግሞ በአደራ ተሰጥቶት ይኖርበት የነበረውን የቤተሰቦቹን መኖሪያ ቤት ለዚህ ራእይ መሥዋዕት አድርጎ አቀረበ። ያንንም ቤት ለቆ በመውጣት ሙሉ ቤቱን አፍርሶና አዳራሽ አስገንብቶ የጄፒኤስ ቤተ ክርስቲያን የአምልኮ ስፍራና የትውልድ መባረኪያ ስፍራ አደረገው። ይህንንም ያደረገው ለራእዩ ከነበረው መሰጠትና ቆራጥነት የተነሳ ነበር። እናም ታዲያ የቀድሞ የቤተሰቦቹ ቤት ከዚያም እርሱ አግብቶ ልጆች የወለደበትን ታሪካዊ ቤት ታሪክ ለማይሽረው ለወንጌል ዓላማ ዋለው። በየሳምንቱም ከተለያየ ስፍራ እየመጡ ቅዱሳን በዚያ ስፍራ የእግዚአብሔር ጸጋ መካፈል ቀጠሉ። ብዙ ድንቅ፣ ብዙ ተአምራት፣ አስደናቂ የእግዚአብሔር ጣት መገለጡን ቀጠለ። በዚህ አገልግሎት ጊዜ ላይም ሳለ ታዲያ እነሆ ባልተጠበቀ መልኩ እያገለገለ ወደ አዳራሹ ዝናብና ጎርፍ እየገባ አገልግሎቱን ማጉላላት ጀመረ። ቅዱሳን በተቀመጡበት ስፍራ ዝናብና ጎርፍ ሰተት ብሎ ይገባ ጀመር። ከዚያም ይህ ነገር እንዲስተካከል ድጋሚ ተጨማሪ ውጪዎች ተደርገው አዳራሹ ተስተካከለ። ቅዱሳንም በጥሩ ሁኔታ አገልግሎት መካፈል ጀመሩ። ይህም ጥቂት ሳይሄድ ደግሞ በጄፒኤስቲቪ የ24 ሰዓት ቴሌቪዥን አገልግሎት መጀመር ጋር ተያይዞ በመላው ዓለም ያሉ እንዲሁም በኢትዮጵያ የተለያዩ ስፍራዎች የሚኖሩ የእግዚአብሔር ድንቅ ሥራና የእግዚአብሔር ሰው ነቢይ ሄኖክ ግርማን አገልግሎት ያዩ ነፍሳት ወደ ቤተ ክርስቲያኒቱ ጎረፉ። ታዲያ ይሄኔ ሌላ ፈተና ሆነ። ይሄውም ቦታ መጥበብ የሚለው ነገር ነበር። ሰዎች አዳራሽ ሞልቶ መንገድ ዳርና ፀሐይ ላይ እየቆሙ ይካፈሉ ቀጠል። ለቅዱሳንም ምቾት ድንኳን ሲጣል መንገድ ተዘጋ ብሎ ይነሳል። መንገድ ላይ ሲቆሙ ደግሞ የመኪና ድምፅ፣ የመንገድ አቧራና የፀሐይ መፈራረቅ ይረብሻል። እኔ መጣሁት ከሆሳና ከተማ ነው። ተስፋ ይባላል። ይሄ ሁሉ ሰው ፍላጎት እያለ አግሎት እያለ መቀመጫ የሌለበት አስፋልት ዳር ከትራፊክ የሚጨናነቅበት የትራፊክ መጨናነቅ በጣም ወጥሮ የያዘበት ና አገልግሎቱን ሰዎች በሚፈልጉት መልኩ አገልጋዩ ፊት ለፊት እያየ መገልገል ያልቻለበት ሁኔታ ነው ያየውት ወንጂ ከሚባል ከተማ ነው የመጣሁት ከዚህ ቀደም ሁለት እና ሶስት አመታት በፊት እዚህ ቸርች እየተመላለስኩኝ የእግዚአብሔርን ቃል የእግዚአብሔርን በረከት ካፈል ነበረ እንደዚህ ቦታው የተጨናነቀ አይደለም አዳራሹ ጠበብ ያለ ቢሆን መጠነኛ ሰው ሆኖ ነበረ ስንካፈል የነበረው በዛን ወቅት ነብዩ ይናገር ነበር፣ ወደፊት ይሄ ቦታ ውጭ ሆናችሁ ነው የምታመልኩት፣ ይሄ ቦታ በእግዚአብሔር ሕዝብ ይሞላል እያለ ትንቢት ሲናገር ነበርና እንደ ቀድሞ መስሎኝ መጥቼ፣ ግን ያው እንደምታየው ውጭ ላይ አዳራሹ አልፎ ኦቨርፍሎ ላይ ከዛም አልፎ ከመኪና መንገድ አልፈን እዚህ አጥር ጥግ ላይ ነው ቁጭ ብለን እየተካፈል ያለው ድምፁን በእምነት እየሰማን ማለት ነው። አገልጋይ ጌዲዮን ከየካባዶ ነው የመጣው። እዚህ ቦታ እግዚአብሔር ይመስገን፣ የእግዚአብሔር እሳት አለ፣ እግዚአብሔር ክብር አለ፣ የእግዚአብሔር እጅ አለ እና የእግዚአብሔር የምንሰራበት ስራ አለ እና የቦታ ጥበት አለ። ሰዎች ብንተባበርና የእግዚአብሔር መንግስት ብናስፋፋ ይሳት ይሄ መንፈስ ለሌሎችም እንድተርፍና እንድደርስ ስሜ አሸናፊ አርገው ይባላል። የመጣው ከካራ ነው። ስመጣ ቦታው ሞልተዋል እና የምንቆምበት አተን አዩም እንደምታየው ነው። በጣም ያቃጥላል። መቆሚያ አተን እግዚአብሔር እንደው ቢፈቅድና በደንብ ተሰርቶ እግዚአብሔርን በሱ በሰጠው ጸጋ ከዚህም የተሻለ ቦታ እንዲሰጠው እንትንላል መቤት ተሰማ ነው የመጣሁት። ከካራ አካባቢ ነው። ይሄ የእግዚአብሔር ስራ የሚሰራበት ቦታ ነው። በጣም ብዙ ህዝብ እግዚአብሔርን ለመፈወስ የእግዚአብሔርን ስራ ለማየት ይመጣል። ግን ያው ሁሉም በፀሐይ ተንቃቅቶ ነው እየተመለሰ ያለው። ስሜ ብሩክ ጉላት ይባላለሁ። የመጣሁት ከቦሌ ሚካኤል ነው። ፕሮግራም ለመካፈል ነው የመጣሁት። ካለው የምእመን ብዛት አኳያ ኢንቫይሮንመንቱ ብዙም አመቺ አይደለም። ከ በጣም የተጣበበ ሁኔታ ውስጥ ያለ ነው። ስሜ ምስጋና አስማራ ይባላል። የመጣሁት ከጎጃም ነው። ፌስ ቸርች የእግዚአብሔር ጸጋ ያለበት ሰው ነብይ ሄኖክ ያገለግላል። በጣም ብዙ ምእመናን ይመጣሉ፣ ይካፈላሉ። የቦታ ጥበት በጣም አለ። ሰው መካፈል ያለበትን ጸጋ እንዳይካፈል በፀሐይ ምክንያት ይረበሻል። ጥላ ይዘው የቆሙ ሰዎች ብዙ ነበሩ። ድንኳን ውስጥ የነበሩ ሰዎች ብዙ ነበሩ። ሜ ገነት ነው። የመጣሁት ከመርካቶ ነው። ነብይ ሄኖክ በጣም እግዚአብሔር ቀምበታል። እኛም ተነክተናል። ግን በጣም የቦታ ጥበት እንዳለ ታወቀ ነው። ከዚህ በላይ ደግሞ በጣም ቢሰፋ ደስ ይለኛል። በዚህ ሁሉ ውስጥ ግን አገልግሎቱ እየጨመረ ሄደ፣ ይባስ ብሎም በጄፒስ የበጎ ስራዎች ቀጠሉ። በዚህ ሁሉ ውጥረት ውስጥም የእግዚአብሔር ሰው ነቢዩ ሄኖክ ግርማ ከአገልግሎቱ ባሻገር የደከሙና በደሳሳ ጎጆ ውስጥ ያሉ ሰዎችን ቤት እየሰራ ይሰጣል። በአዲስ አበባ ከንቲባ ክብርት አዳነች አቤቤ ጋር በመሆንም የድሆችን ቤት በማደስ ሥራ ሲሳተፍም ነበር። መች በዚያ አብቅቶ ዛሬ ቤት ሰጥቶ በሌላኛው ቀን ደግሞ አዛውንቶችን ይመግባል። እርሱን ጨርሶ በሌላኛው ጊዜ ደግሞ ለበዓል የተቸገሩ ሰዎችን የበዓል ድምቀት በመሆን ዶሮና ቀለብ ይሰጣል። አረተው ሰፊ አዳራሽ ሳትሰራ የሰዎችን ሰዎችን ቤት አትስራ የሚሉ የጠቢብ የሚመስሉ ምክሮች ወደ እርሱ ቢወረወሩም የእግዚአብሔር ሰው ነቢይ ሄኖክ ግርማ ግን የመልካምነትን ሥራ አጠናክሮ ቀጥሏል። በአገር አቀፍ ደረጃም የችግኝ ተከላ ሲደረግ ጄፒኤስ ቤተ ክርስቲያን ቀዳሚ ተሰላፊ ነበረች። ይሄ መቼም ታሪክ የማይሽረው እውነት ነው። ካለ ይልቆረስ ነው የተፈጠርኩት የሚለው የእግዚአብሔር ሰው ነቢይ ሄኖክ ግርማ ብዙዎችን በመርዳትና በማገዝ የነበረ አሁንም የቀጠለ ነገር ግን ሁሉንም ለመዳሰስ በዚህ አጭር ደቂቃ አይመችምና ቀንጨብ አድርገን አሳይተናል። በዚህ ቤተ ክርስቲያን ከተወራው ይልቅ ያልተነገረ እልፍ የመልካምነትና የመቈረስ ሥራም ተሠርቷል። እናማ መለስ ስንል ዛሬም ላይ የእግዚአብሔር ሰው ነቢይ ሄኖክ ግርማ በዚያው በቤተሰቦቹ የቀድሞ መኖሪያ ቤት እያገለገለ ቢገኝም ፈጽሞ የስፍራ ሊበቃ አልቻለም። ይልቁን ቀኖነ ማታ ሰዎች አስፓልት ዳር ተቀምጠው አገልግሎቱንና የእግዚአብሔርን ጸጋ መካፈል ቀጥለዋል። በጄፒስ ቤተ ክርስቲያን በየቀኑ ቁጥር ስፍር የሌላቸው ነፍሳት ጌታን እየተቀበሉ፣ የሞቱ ሰዎች ከሙታን እየተነሱ፣ ከሐኪም በላይ ከባድ ከሆኑ በሽታዎች ብዙዎች እየተፈወሱ፣ በአጋንንት ሥራት ውስጥ ያሉ ነፃ እየወጡ፣ ተርበውም የመጡ ጠግበው እየተመለሱ፣ ቋጠሮ ያለባቸውም ከቋጠሯቸው እየተፈቱ፣ ብዙ ብዙ፣ ብቻ ምን አለፋችው፣ ቀላል የማይባል የእግዚአብሔር ክንድ የሚገለጥበት መለኮታዊ ቤት ነው። እግዚአብሔር ረድቶን ታዲያ በቅርቡ መንግሥት ለአማኞች ባደረገው መልካምነት ለጄፒኤስ ቤተ ክርስቲያን ከመንግሥት መሬት ተሰጠን። በዚያም ብዙ ቁጥር ያላቸው ነዋሪዎች በመኖራቸው ከዚያ ስፍራ ሲነሱ ሙሉ ቤት በራሳችን ወጪ እየገዛን ለሁሉም በግላቸው አንዳንድ ቤት ለመስጠት ግድ ሆነብን። ይህም ለጄፒኤስ ቤተ ክርስቲያን ያልተጠበቀ ከፍተኛ ውጪ ቢሆንም፣ አንዳቸውም ሳይንገላቱ ቤታቸውን ከጄፒኤስ ቤተ ክርስቲያን ተረክበዋል። ደስታው ራሱ ከአቅሜ በላይ ቃላት ያጥረኛል። እኔ ነብዩ ማለት የትንሽ ትልቅ ነው። እግዚአብሔር ከሱ ጋራ እሱን የጠብቀው እግዚአብሔር እስከ ቤተሰቦች ዘሩ ይብዛ። ቃላት ያጥረኛል። ዛሬ አንድ ዳቦ በማይገዛበት ሰዓት የዚህን ሁሉ ደሃ እምባ።

የተደረገልን ነገር በእውነት ከሆነ እናንተም አዘጋጃችሁት እንጂ ቀድማችሁ እኛ ራሳችን ማመስገን እንፈልጋለን። በጣም ጭንቀት ላይ ነበርን። ምክንያቱም አሁን በዚህ ሰዓት ይታወቃል የኑሮ ውድነቱ እንዳለ ነው። እግዚአብሔር ይባርከው ፕሮፌት ሄኖክ ይህንን ነገር ስላደረገልን እና ከጭንቀታችን ከሀሳባችን ስላገላገለን እግዚአብሔር አምላክ ዘመኑን ይባርክ። ዛሬ ላይ መሬቱ በዚህ መልክ እንዲያለ ሁኔታ ላይ የሚገኝ ሲሆን የቤተ ክርስቲያን ግንባታ ለማድረግ ግን አልቻልንም። ምክንያቱም ደግሞ ይህ የመንግሥቱ ሥራ የእኛ ብቻ ሳይሆን የሁላችንም ኃላፊነት ነው። ተመልከቱ ቅዱሳን ዛሬም ቀኑን ማታ መንገድ ዳር በማይመች ሁኔታ በመካፈል ላይ ናቸው። ከዚህም በተጨማሪ 24 ሰዓት የጄፒኤስ ቲቪ የቴሌቪዥን አገልግሎት እንደቀጠለ ነው። ይህ ሥራ የሁላችንም በመሆኑ ኑ አብረን የእግዚአብሔር መንግሥት እንሥራ ለማለት እንወዳለን። እርሶ በዚህ የእግዚአብሔር መንግሥት አብረውን በመስራት የዚህ ታላቅ የበረከት ዕድል ተካፋይና የዘር አካል እንዲሆኑ እንጋብዞታለን። ይሁን አለ ሆነ ብለን ጀምረን የማይሆን አንዳች ነገር የለም። ዛሬም ታዲያ ይህንኑ እንደግመዋለን። ይሁን አለ ሆነ። ጄፒኤስቲቪ ወርልድ ዋይድ